ሀገራችን ኢትዮጵያ ለዓለም የምታስተዋውቀው ብዝሃ ባህል፣ እሴት፣ ቋንቋ ባለቤት ናት። ታዲያ ሀያኛው የብሔር ብሔረሰቦች ቀን በቅርቡ በደቡብ ኢትዮጵያ ክልል ሆሳዕና ከተማ ይከበራል። እኛም ታዲያ በፋና ኮርነር ሰዓታችን ይህንኑ አስመልክቶ የብሔር ብሔረሰቦች አልባሳትን እንዲሁም ደግሞ በዘመናዊ መንገድ የሚሰሩ የባህል አልባሳቶችን እንቃኛለን። እንደምትመለከቱት እኔ በአፋር ብሔራዊ ክልል የሴቶች የባህል አልባሳት ደምቅ ያለሁ እስከ ዝግጅታችን ፍጻሜ ድረስ አብራችን እንድትቆዩ በአክብሮት እንጋብዛለን። የተለያዩ አይነት አልባሳቶች ናቸው ያሉት። እኛ ጋር የተለያዩ አይነት ብሔር ብሔረሰቦች ራሳችን የምንሰራቸው አሉ። እዚሁ ማለት ባህሉን አጥምታን የምንሰራቸው አሉ። እኛ ራሳችን አዘምነንም ፕላስ ደግሞ ቲፒክ አድርገን በባህሉ የምንሰራቸውም አሉ። አንዳንዶቹን ደግሞ ከቦታ ከዛው ከክልሉ የምናመጣቸው አሉ። ለምሳሌ አሁን ይሄ የኔ የምትወስጁ የአክሱም ቀሚስ ነው የለበስኩት። የአክሱም ቀሚስ የእጅ ጥልፍ ነው እንደሚታወቀው። የእጅ ጥልፍ ደግሞ ብዙም አዲስ አበባ ውስጥ አይሰራም፣ ይለበሳል ግን ልብሱ ተወዳጅ ነው። ስለዚህ ይህን ልብስ ከየት ነው ያመጣ ነው ማለት ነው? ከአክሱም ነው ያመጣ ነው። እንግዲህ እንደ ባለሙያ ያው ሪሰርች ባልሰራም እዚህ ነገር ላይ ይመስለኛል ቀለል ብሎ ሲመጣ የሆነ ነገር ከበድ ብሎ ወይ ደግሞ ለእኛ ኗኗር ማለት ቀን ከቀን የምንኖራቸው ላይፎች አሉ አይደለም፣ ለዛ እንዲመች ሆኖ ሲመጣ የሆነ ነገር እንድንለብሰው፣ ምክንያቱም ኢትዮጵያዊነቱን የሚጠላ የለም። ኢትዮጵያ የሆነ አፋሩ የኦሮሞን ልብስ ይለብሳል፣ ኦሮሞ የአፋርን ይለብሳል፣ ሌላውም እንደዛው እየተቀያየረ ምክንያቱም እጅግ በጣም እኛ ብዙ ነን። ብዙ አይደለም፣ ብዙ ብሔር ብሔረሰቦች ናቸው ኢትዮጵያን አንድ ያደረጓት። ስለዚህ አንዱ የአንዱን ሲለብስ በራሱ የውጭ ልብስን የማትመኝበት ጊዜ አለ። ለምንድነው? ነው የእኛ የተሻለ ሲሆን፣ ግን ደግሞ ቀሎ ሲመጣ ለእኛ ኗኗር አመቺ የሆኖ ሲመጣ የራሳችንን መልበስ ነው የምንፈልገው ሁላችንም። ይሄኛው የአክሱም ባህላዊ ልብስ ነው፣ ፈትል ነው፣ ቆንጆ ፈትል ነው ቆንጆ ጥልፍ አለው። የእጅ ጥልፍ ነው። የትግራይ ባህላዊ ልብስ ነው። የሚያምር ነው። አየሹ፣ እጅግ በጣም ነው የሚያምረው። ይሄኛው ደግሞ ባህላዊ በዘመናዊ መልኩ የተሰራ መነን የምንለው አይነት ጨርቅ አይነት ነው። መነን ነው፣ ቆንጆ መነን ነው። በፈርጥ ተደርጎ የተሰራ ነው። ለመልስ ፕሮግራም ለመቅረቢያ፣ ለተለያየ ነገር የምንጠቀምበት አይነት ልብስ ነው ማለት ነው። ይሄ ደግሞ በራያ ጨርቅ ሆኖ እላው ላይ ጥልፍ ተሰርቶበት በማሽን የተጠለፈ ጥልፍ ነው ፈርጦች ኖረውት አምሮ የተሰራ ልብስ ነው አየሽው ልክ ይሄ እንዴት ልበልሽ ቀለል ብሎ እንደማንኛውም ልብስ ለብሰሹ የምትንቀሳቀሽ አይነት ልብስ ይሄ ደግሞ የአፋር ባህላዊ ልብስ ነው ከነጌጣ ጌጦቹ ነው እንዴት እንደሚያምር አየሽው በቃ የኢትዮጵያ ልብሶች እንዲ ናቸው ይልሽ እንዳይሻቸው እጅግ በጣም ነው የሚያምረው አንቺም ለብሰሽዋል ይሄኛው ደግሞ የሀላባ ባህላዊ ልብስ ነው የአላባ ሴቶች ንግድ ሲሄዱ የዚችን ጥቅም ታቂዋለች። ሳንቲም በዚች ነው የምትገባው፣ ብር እንዳጠፋ እንደዛ ነው የሚደረገው። ኪስ ናት፣ ሳንቲም የሚገባባት ኪስ ናት። አሁ በቁልፍ አስጊጠዋት የሳንቲም መክተቻ ጌጥ ናት። ወደ ዘመናዎቹ ስንመጣ በራያ ባህላዊ ጌጥ ግን ደግሞ ዘመናዊ ሆኖ የተሰራ የወንድ ነው ይሄ። እዚህ ጋር ደግሞ የሴት አለ። ለመልስ የሚሆኑ አይነት ልብሶች ናቸው። ላይክ እንደዚህ ቀለል ብለው ተሰርተው እንደ ልብ የሚለበሱ ናቸው ማለት ነው። ለመልስ ፕሮግራም፣ ለተለያዩ ፕሮግራሞች የምንጠቀማቸው ናቸው። ይሄኛው የሲዳሞ ነው። የሲዳሞ ባህላዊ ልብስ ነው። በዘመናዊ መንገድ የተሰራ ነው። ባህላዊ ውንትን ነው። ከስር ጉርድ ቀሚስ ሆና ከላይ ንትን አለቸው። ተመሳሳይ አለው። ዋው! የጨርቅ ፓተርኑ እንደዛ ተመሳሳይነት አለው። ይሄኛው የአርሲ ነው። በአባ ገዳ የተሰራ ነው። የአርሲ ባህላዊ ልብስ ነው። ይሹ ካባ ነው። የሚያምር ካባ በቀሚስ ትክክለኛው ባህላዊ አልባሳቱ ነው። ባህላዊ ጌጣጌጥ ደግሞ ራሱን ችሎ አብሮ የሚለበስ አለው ማለት ነው። የልጆች አልባሳትም እንሰራለን በዘመናዊ መልኩ በባህላዊ መልኩም እንሰራለን። ለምሳሌ በዘመናዊ መልኩ እቺ የሴት ቀሚስ ናት፣ የህፃን ልጅ እቺ ደግሞ የራያ ባህላዊ ቀሚስ ናት። ይሄና የሺው እጅግ በጣም የሚያምር ቀሚስ የጎጃም ባህላዊ ቀሚስ ነው። የዘጌ ጥልፍ ነው፣ የእጅ ጥልፍ ነው፣ የሚያምር ቀሚስ ነው። መቀነት አለው፣ ነጠላ አለው። እጅግ በጣም ነው የሚያምረው። ኦሪጂናል ባህሉ ነው የጎጃም። እነዚህ ደግሞ ባህላዊ ቁሳቁሶች እና ጌጣጌጦች ናቸው። ብቻ ሙዳይ ናት። እነዚህ አንቃፉና ማንኪያዎች ናቸው። ዋንጫ ነው። ይሄ ይሄ ባህላዊ ጌጣጌጦች ናቸው። የተለያዩ ብሔር ብሄረሰቦች ባህላዊ ጌጣጌጦች ይቺ ትራስናት የኦሮሞ ባህላዊ እቃናት ቡራቲ ትባላለች በቋንቋ። እነዚህ ደግሞ የተለያዩ አይነት መስቀሎች መስከዳ ይባላል። ሴቶች ልክ ዝች ጋ ነው ቅቤዋ የምትደረገው ተጠቅመው ስጨርሱ ራሱ ስች ላይ አድርገዋት ለነገ ደግሞ ትቀመጣለች ማለት ነው ቅቤዋ። እነዚህ ደግሞ የተለያዩ መስቀሎች፣ የተለያዩ ጌጣጌጦች፣ ሳንቃ ድሪዎች። እነዚህ ደግሞ ድኮዎች የእጅ ጌጣጌጦች። እነዚህ ብርቅጥል፣ ጥል ሲባል ሰንተሽ ታውቂያለች ብርቅጥል ናቸው። የተለያዩ አይነት ድሪዎች ናቸው። የጎንደርም የጎጃምም አለ። ይሄ የከረዩ ባህላዊ ጌጥ ነው፣ ጨሌ ነው። ዝች ጋር ጮጮ አለች። ዋንጫ አለ። ዋንጫ ለጠላ ለወተት ዋንጫ አለ። እዚች ጋር ደግሞ ጮጮዎች አሉ። እዚች ጋር ደግሞ ልፍ ዋንጫ በትንሹ አይሻት ለአረቄ መጠጫ ምናምን የምትሆናት ይችና እንግዲህ የምታምር ሆናን የተሰራች አይሻት። አዎ፣ ለአረቄ መጠጫ ና ተመጥና የተሰራች ናት። እነዚህ ይሄ የሐረር ነው፣ የሐረር ባህላዊ ጌጥ ነው። ይሄኛው ደግሞ የአሸንዳ ጊዜ የሚደረግ ጌጥ ነው፣ የትግራይ ጌጥ ነው። ይሄኛው አፋር ነው። ቅድም ሳይቼሻለሁ። ይሄኛውም የአፋር ነው። ወጣት ሴቶች ጸጉራቸው ላይ የሚያደርጓት ናት። እች ጸጉር ላይ የምትደረግ ጌጥ ናት፣ ይደረጋል አሁ ግን፣ የኬሚሲ የትኛው መሰለሽ ይቻትልሽ፣ የኬሚሲ ይቻትልና ይቀራረባል። ከለሩ በጣም ነው የሚቀራረበው። ይሄኛው የጅማ ባህላዊ ጌጥ ነው። ይሄኛው ደግሞ የአፋር ነው። የአፋር ጌጣጌጦች ናቸው እነዚህ ማለት ነው። ብዙም ማናቃችሁ ባህሎች እንደ ኢትዮጵያ ደግሞ ብዙ ማወቅ ያለብን አለን እና በዚህ ይሄ ብሔር ብሔሮች በመከበሩ እነዛን ባህሎች በተለይ ደግሞ ከባህሎቹ አልፎ ያው እንደዚህ በዲዛይነሮች ምናምን በነዚህ አማካኝነት በልብሶቹ ስናያቸው ነው እነዛን ባህሎች ልንጠይቅ የምንችለው። ብዙ ጊዜ እንደዚህ አይነት ፕሮግራሞች ካልተዘጋጁ በቀር ብዙ ቦታዎች የሚሄድ እድሉ ስለሌለ በነዚህ ፕሮግራሞች በሚዘጋጁበት ጊዜ የአንዱን ባህል አንዱ እያወቀ ይሄዳል ማለት ነው። ያ ደግሞ ስለ ሀገራችን ስለ ብሔራችን ስለ ብሔር ብሔረሰቦቻችን የሆነ አይነት ነውሃው እንዲኖረን ያደርጋል ማለት ነው። ያ ደግሞ ኢትዮጵያን እንድናውቅ ሀገራችንን እንድናስጠራ ያደርገናል ማለት ነው። ብሔር ብሔረሰብ ሁላችንም ራሳችን እንድናውቅ አድርገናል። ያው ጫፍ እስከ ጫፍ እስካልሹው በቃ በትክክል ነው ሁሉም ሰው እንትን እያለ ያለው ብሔሩ ማንም የራሱ የራሱ ብሄር እንዲከበርለት ይፈልጋል የዛ ደግሞ አልባሳቱን ማገኘት እዚያ መገኘትን የራሴ ሞቢሉን ሰው ማክበሩ በጣም ደስ ይላል አንድ ያደርጋል ብዬ አስባለሁ አልባሳቶቹ እንዲታወቁ ትልቅ እድል ፈጥሯል ዳራ ያስጣይ ብሔር ብሔረሰቦች ቀን በአመት አንዴ ቢሆንም ግን ደግሞ ተደጋግሞ ቢኖር ጥሩ ነበር ለምብቲ ባህላችንን እንድናጎለበት ለዓለም እንድናሳይ ይረዳናል። በእርግጥ አሁን ላይ በተለያዩ ፕሮግራሞች የሀገር ልብስ መለበስ ኦልሞስት ልምድ ሆኗል። ግን ደግሞ ቢሆንም የብሄር ብሔረሰቦች ቀን ሲሆን ተማሪዎች፣ ወጣቶች በደንብ ይለብሱታልና ትልቅ እድል ነው ብዬ ነው የማስበው። አንድ ልጅ ከስር ተኮትኩቶ ማደግ ነው ያለበት፣ ባህሉን እንዲያውቅ፣ ኢትዮጵያን እንዲያውቃት። ቅድም እንዳልሽው አዲስ አበባ ማለት ትንሿ ኢትዮጵያ ናት፣ ሁሉም ብሔርና ብሔረሰቦች ያሉባት። ህጻናቶች ደግሞ ከስር ያንን ነገር ተኮትኩቶ ሲያድጉ ለምሳሌ ትምህርት ቤት ሁሉም የሆን የሆነ ብሔር ልብስ ለብሶ ሲመጣ ይሄ ምንድነው ይሄ ምንድነው ብሎ የመጠየቅ እድላቸው ይሰፋልና ከዘመናዊነቱ ባሻገር ደግሞ ባህላዊ ነገራችንን ኢትዮጵያዊነታችንን በደንብ እንዲያቁ ይረዳል ብዬ ነው የማስበው። ልጆች ከኛ የተሻለ ናቸው የሚያስቡት። የራሱን የራሱን ብሔር ብቻ ሳይሆን የኬሌን ብሔር ማውደስ አለብኝ ብሎ ነው የሚለብሱት። ይሄን ብሔር ለብሳሉ፣ የአፋሪን ለብሳሉ የሱማሌ ለብሳሉ እንደዚህ የተለያየ ነው። የምጠሩልሽ ትምህርት ቤት ይነጋገሩበት እና በዛ መሰረት ነው የፈለግን ያለ ነው በዛ መሰረት ነው እዚህ ያገኘሁት። ማለት እነዚህ የብሔር ብሔረሰቦች አልባሳት በዘመናዊ መንገድ እየተሰሩ በተለያዩ ዝግጅቶች ለባህልም፣ ለተለያዩ በዓላቶች እንዲሁም ደግሞ ባዘቦትም ቀን እንዲለበሱ እየሆኑ መጥተዋል። ታዲያ እነዚህ የባህል ቤቶች የባህል አልባሳት መሸጫ ቤቶች ታዲያ የሀገርን ባህል እሴት ከማስተዋወቅ አንጻር ለዓለም የኢትዮጵያን ባህል ከማስተዋወቅ አንጻር ትልቅ አስተዋጽኦ እያበረከቱ ይገኛሉ። የብሔር ብሔረሰቦች ቀን መከበር ከጫፍ ጫፍ ያሉ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች እርስ በርስ እንዲተዋወቁ ባህላቸውን እሴታቸውን እንዲለዋወጡ ትልቅ አስተዋጽኦ አበርክቷል እያበረከተም ይገኛል። ሀያኛውን የብሔር ብሔረሰቦች ቀን አስመልክተን ታዲያ የኢትዮጵያ ብሔር ብሔረሰቦች አልባሳት ምን ይመስላል? በተለይም አሁን አሁን ደግሞ በዘመናዊ መንገድ እየተሰሩ ይገኛሉና እነሱስ ምን ይመስላሉ የሚለውን በዛሬው ፋና ኮርነር ሰዓታችን ቃኘን። ሳምንት በሌላ የፋና ኮርነር ሰዓት እንገናኛለን። ሰላም።